በመጀመሪያ የኔ ቅመም የኔ ቆንጆ ሁለት መቶ ኬ ስለገባሽ በጣም ደስ ብሎኛል። ኮንግራ የኔናት። አይደለም ዳኒ ቀርቶ ሌላ ህዝቦቹ ተሰብስበው ራሱ ቢያከብሩልሽ በጣም ደስ ይለኛል። እንዲሁም ደግሞ እንግዲህ አንቺ ሁለት መቶ ኬ ሊከበር እዚህ ጋር ፕሮግራም ስለተደረገ ስላየው በጣም ደስ ብሎኛል። እንግዲህ በመቀጠል ግን እንዳያችሁት ሚፍታና ብሩኬ ፕሮግራም ላይ ናቸው። ምንድን ነው ፕሮግራሙ ካላችሁኝ እየተለማመዱ ይገኛሉ። ሽ ሽፑሽ እያደረጉ ነው ማለት ነው። እዚህ ጋር እንግዲህ ማች ከሞቱ በፊት ምን ሲያደርግ ነበር ከተባላችሁ እንግዲህ የሰው ንግስት አልፋታ ብሎ ነበር ምናምን ብላችሁ ለመመስከር ተዘጋጁ ማለት ነው። በመቀጠል እንግዲህ ዳኒ ትናንት እንዳያችሁት ኤች አድርጎ ሲዘፍን ነበረ ማለት ነው። የሰርግ ሙዚቃ በሉት ሙዚቃ በሉት ፏፏ እያደረገው ነበር። ብሩኬም ም እንግዲህ ወደሱ የሄደ ይመስላል ስቶሪ ያደረገው ማለት ነው። እንዳያችሁት ምንም አደግ አይቻልም። ከዛ መቀጠል ሀይሚ ስቶሪ ያደረገችው ምንድ ነው መሰላችሁ? የራስን ቁስል እራስ እንደሚያክም አደገኛ ሰው የለም። የስ ብላ እንግዲህ የአራድነት ምልክት ነው የሚባለው፣ ወይስ ደግሞ የብችለ አላቅም ብቻ፣ እሱን አድርጋለች። ኦፍኮርስ እውነቷን ነው። ራስን በራስ እንደማክም ጀግና የለም። የምሬ ነው። ሌላ ሰው እንዲያክማቸው ሳይጠብቁ፣ ማንንም ሳይጠብቁ ራሳቸው በራሳቸው ውድቀታቸውን ከፍ የሚያደርጉ ጀግና ናቸው። እንግዲህ ሚፍታ ማን ነው ሀብ ደግሞ የሆነ ስቶሪ አድርጎ ነበር። የጠፋ እምነትም በስጦታ አይመለስም ብሎ ስቶሪ አድርጎ ነበር። ያን ደግሞ ብዙዎቻችሁ ለሀይሚኖ እንትን ያደረገው ምናምን የሚል ነገር ተሰርቶ ነበር። ከዛ ትናንት ምን አለ ምኑን ከምኑ አይሰው ብሎ አሁን ደግሞ በድጋሚ ስቶር አድርጓል ማለት ነው። እዛ ደግሞ ሙቪ ምን አለ? ሁሉም ብቻውን ነው የሚጋፈጠው ብሏል። ትክክል፣ ሁሉም ሰው የራሱ የየግሉን ህይወት ራሱ ነው የሚጋፈጠው እንጂ ማንም አይጋፈጥለትም። ከዛ ደግሞ ምረት ማናት፣ ስምረት ደግሞ ምናለች? ብትጠነቀቁም ልክ ብትሆኑም ባቶኑም ከሰው አፍ አታመልጡም ብላ አራት ነጥብ አድርጋለች። ኦፍኮርስ ልክ ነው። ምንም አድርጉ ምንም አድርጉ ከሰው አፍ አታመልጡም፣ እውነት ነው። ሀይሚ ጥሩም ሰራች መጥፎም ሰራች ጥሩ ሰራችም በፊት እየየው፣ እዛ ደግሞ እየየው ነው ሁሉም ነገር ማለት ነው። በቀጣይ እንግዲህ ማለት ምፈልገው ነገር ቢኖር ብዙዎቻችሁ እየተናደዳችሁ እየተበሳጫችሁ እንዳላችሁ ምንም ጥርጥር የለውም። ዛሬ ዳኔን አገኘዋለሁ። አግኝቼ በቴስታ ማለት ነው ሁለቴ ሶስት ብለው ደስ ይለኝ ነበረ ግን አልለውም ምን አረገ? ምን አረገ? ሀይሚ ጎን ሆኖ እንኳን ደስ አለሽ 200 ኬ ስለገባሽ ስላላት አይ፣ እንደዛ አይመጣው ደስ አይልም። ብቻ ግን ቤተሰብ፣ ልነግራችሁ ፈልገው ነገር አንድ ነገር አለ። እዚህ ጋር ያየ ነው ምንድነው? ዳኒና ሀይሚ ነው አይደል? ይሄን ስላየም ብቻ እየየው እያልን ነው። ግን ዶንት ወር፣ ምንም እንዳትጨንቁ። እዚህ ጋር ብሩኬም አለ ሜፍታ ማለ፣ ሁላቸውም አሉ ሶሲ ማለች፣ ሁሉም ሁሉም ማለት ነው ለምን ያው ዳኒ እንግዲህ እንደምታውቁት እኛ ጋር ጸብ አለበት። የኛ ልጆች የማይሰደብ ስድብ፣ እኔ አሁን በድጋሚ ነግራችኋለሁ፣ ስድብ አትሳደቡ። በጣም አስቀያሚ ስድብ እየጻፋችሁ ምናምን ያየሁት ስላለ ማለት ነው ላይቭ ላይ ያልከታተለውም ዳኒን ሶሲንም በሉ። ግን ሪከርድ ተደርጎ ፖስት ይደረጋል። ና እዛ ውስጥ ኮሜንት ያለው እስከ ኮሜንት ስለሆነ የሚፖስቱት ማለት ነው ቲክታክ ላይም ዩቱብ ላይም ና፣ ያነገር ደስ አይልም። በዛ ምክንያት እሱ እንግዲህ እለ እየተያያዘ ው በመጀመሪያው ስራ ነው ስራ ነው። ቤተሰብ ሳይሰሩ መብላት የለም። ነገ ቤት ክራይ የምከፍለው ብር አጣው፣ ባካቸው አንዳንድ ብር አዋጡ ሊከ ማለት ና እንደዚህ ቪዲዮቸውን ሰርተው ገንዘባቸውን አግኝተው የተሻለ ደረጃ ላይ ደርሰው ማየት የትኛው ነው መጥፎ ነገር? እስኪ ነገሩኝ። የምሬ ነው ምላችሁ። ምንም ከባድ ነገር የለውም። በቃ ኖርማል ነው ማለት አይ ነው እንደዚህ አይነት ነገር ወደ ሶሻል ሚዲያ ተከብረው መኖር የለባቸውም። የክብራቸውን ለምዝቅ ያደርጉ። ማንም ሰው ክብሩን ሲያስከብር ደስ ይላል። እውነት ለመናገር ማለት ነው ሴትም ወንድም በሴት ልጅ ክብር ጥሩ ነው። ሴት ልጅ ራሱን ስታስከብር ነው ደስ የሚለው ምናምን ይባላል። ወንድ ልጅ ማነው ይርከስ ያለው? ወንድም፣ በሉ ሴትም ሆኑት፣ ሁሉም ሰው ክብሩን ጠብቆ ሲኖር ደስ ይላል። እውነት ለመናገር ግን ደግሞ ካልተሰራ መበላት ስለሌለ ዝም ብሎ ማለት ክብር መጠበቅ በሁሉም ማለት በሶሻል ሚዲያም በአካልም ኖርማል ህይወታችሁ ላይ ምናምን ሲሆን ደስ ይላል። ግን ያው በሚዲያ እንዲሁ ሆኖ ግን ደግሞ እውነተኛ ህይወታቸው ላይ ደግሞ ራሳቸውን ያስከበሩና ጀግና ሰዎች ናቸው። ብሩኬስ ለሀይሚ ምንም ልናገር አልችልም ብሏል። ሀይሚ ጀግና ሴት ነች። ማንም ምንም ቢላት የምትሰማ የምታዳምጥ ሴት አይደለችም። ማንም ሰው መጥቶ ምንም ቢላት ወደ ማን የምትሳብ ሴት አይደለችም። ጀግና ሴት ናች። በራሷ የምትተማመን ጎበዝ ሴት ነች። ሀይሚ ማን እንደሆነሽ ልነግራችሁ ፈልጋለሁ ብሏል። ገባችሁ አይደለ? ከዚህ በፊትም ሀይሚ እንግዲህ ሸራ አድርጋለች። ዳኒ ከዚህ በኋላ እኔ ልታገኝ እንዳትሞክር ብላ ማለት ነው ስለ ስጦታ አመሰግናለሁ፣ ግን ድጋሜ ልታገኘኝ እንዳትሞከር ብለዋለች ማለት ነው። ሰው እንግዲህ ሁላቸውም ቢሆን ዛሬ ብሩኬም አለ፣ እንዳልኳቸውም ሚፍታም አለ። የሁለት መቶ ኬ ምንድነው የሚባለው ፕሮግራም ተከብሮ ሁላቸውም በሰላም ይለያያሉ ማለት ነው እንጂ ሀይሚ ብቻዋን አይደለም። ያገኘችው ገባችሁ። ምክንያቱም ሚፍታ እንዳልኳችሁ ትናንት ምንድነው ያለው? ከካሜራ ጀርባ ላውራችሁ ሁለታችሁ እንደስትሆኑ ደስ አይልም ያስጠላል ብሎ ነው ሁለታቸውንም ካሜራው እንትን ብሎ አክፎ ይዟቸው ሄደ ማለት ነው። ስለዚህ ትናንት ከካሜራ ጀርባ ሰላም ተፈጥሯል። ሶ ዛሬ ፕሮግራሙ ላይ ሁላቸውም ተገኙ ማለት ከዚህ በፊት አይታችኋል ብሩኬም ሶሲ ጋርም ሆነ ከአንተ ጋር ችግር የለብኝም ከዚህ በኋላ ጸብ አልፈልግም ብሏል። ሰው ዛሬ ሁላቸውም ተገንተው። ግን አሁን ቀድሞ ፖስት ያደረጉት ሀይሚና ማን ነው ዳኒ ብቻ ናቸው ማለት ነው። ለምን እኛን ለማንጫጫት፣ እኛን ምንድነው ለማለት ለማወዛግ የዩቱብ ባህሪ ነው በነገራቸው ላይ ማለት ነው። ይሄ እኛን ፕራንክ ሊያደርጉን ፈልገው እንጂ ሌላ መጥፎ ነገር ተፈጥሮ አይደለም። ምክንያቱም ሀይሚን ደስ ያላት ወይ ደግሞ ምናምን እውነት ለመናገር እስኪ ደስ አላላችሁ? ደስ አላላችሁም? ስላችሁ ከብሩኬ ውጭ መምጣቷ ደስ አይልም፣ የሚደብር ነገር አለው። ሆኖም ግን ሁለት መቶ ኬ የሀይሚ ተብሎ ተሰጥፎ ሳይሆን ደስ ብሎኛል። ምክንያቱም እስካሁን እንትን ያላት ሰው የለም ማለት እንደዚህ ፕሮግራም አዘጋጅቶ የጠራትም የለም። እንኳን ደስ አለሽ ያላት እንኳን አለ፣ ያው በፎቶዋን በምናምን እንኳን ደስ አለሽ ብለዋታል። ግን እንደዚህ አይነት ፕሮግራም አልተደረገላትም። በተረፈ ግን ሁላችሁም ማለት ነው ምንም መጥፎ ነገር እንዳልተፈጠረ ልነግራችሁ ፈልጋለሁ። ምክንያቱም ማለት ነው መጥፎ ነገር ቢፈጠር ኑሮ አብርሽ የሆነ ነገር ይላል። አብርሽ አይ ነው በራሱ ስራም ተጠምዷል ምናምን። ግን እህቱ ነች፣ እንደ እህቱ ማለት እንዴት አድርጌ ንገራችሁ። ወንድም በእህቱ ማንም አይደራደር። ምንም ነገር ቢፈጠር የራሱ ነገር ጥንቅር ብሎ ይቀራል እንጂ በእህቱ ላይ ምንም አይደራደር አይኖረውም። እና በዛም በዚህ የሚሰሩ ነገሮች አይ ነው ሊያስደነግጧችሁ ይችላሉ። ግን ራሳቸውን ትሬት አድርጉ፣ የምሬ ነው ምላቸው። ምን አለች በሉ ዝም ብላችሁ ጠብቁ እና ሁሉም ነገር ፏ ነው። ማታ ቪዲዮ ዳኒ ቤት ነው እንግዲህ አፍረ ምና ይሆናል ማለት ነው ሊፈጠር እንደሚችል ግን ለመሳደብ ሆነ መጥፎ ነገር ለማለት እንዳትዘጋጁ ልላችሁ ፈልጋለሁ። ብሩኬ ግን ዛሬ ዘራፍ ዘራፍ ብላ አንድ ቦክስ ሆና እንደ ቴስታ ብትለው ደስ ላይ ነበር። ግን ደግሞ አይ ሰዎች እያስፈራሩ ይታሰራሉ እንደምሽታይ እንደሱ አትበያሉኝ ስለሆነ ተው በቃ ምንም ችግር የለም። ምን አለበት ወርቅም ገዝቶ ያምጣላት መኪና ሚስታት እሰየው ደግ አደረገ። ልጃችን ይገባታል፣ የምሬን ነው። ከዚህ በላይ ብትሸለምስ እንዴ ምን ያንሳታል? ትሸለም ትሸለም። የምሬን ነው የምላችሁ። ማለት በቃ ይገባታል። ጀግና ሴት ስለሆነች፣ ጎበዝ ልጅ ስለሆነች፣ ጠንካራ ስለሆነች ይህን ሁሉ ስድብ ይሁኑ ነገር ችላ፣ ስንት ቻናሎችን እያንቀሳቀሰች ያለች ጀግና ነብር ነች። እግዚአብሔርን ስንት ቻናል በሷ ስራ አለመስላችሁ አይደለም? ቦታው ላይ ተገንጣበት በፎቶዋና በድምጿ ብቻ ራሱ ኦማይጋድ ብቻ ነብር ነሽ እና ቀጤበት እንደዚህ የኔ ቆንጆ እና እንኳን ደስ አለሽ በድጋሚ ኮንግራ ዳኒ ቴንኪዩ ልላ አልፈልግም። ግን ደግሞ ያው ያ የሀይሚ ሁለት መቶ ኬ ብለም ስለመጣ ያንተ መቶ ኬ ሳታስቀድም ቴንኪ ዩ ለማለት እፈልጋለሁ። ንግስቴ ንግስት ስላደረካት ግን ከቡራ ንግስት ራቅ ዋ። እንግዲህ እኔ ምን ልበል እና ምላችሁን አሁን አመጣጤ፣ ሁላችሁም ተረጋጉ፣ ሰከን በሉ። ማለቃቀስ ሆነ መሳደብ አይቻልም። መጨረሻውን ሳታዩ አትቸኩሉ፣ አንቸኩ ልላችሁ ነው። ወዳችኋለሁ። መልካም ቀን ይሁንላችሁ። መልካም ወሬ ያሰማን ባይ